ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ ማለት ነው። እና እኔ ምን አሰብኩ መሰላችሁ? ቤተሰብ ማለት ነው የሁላችሁ ምኞት ነው። እና ምን እንደሆነ ታውቃላችሁ? ሀይሚ አሁን ኦልሬዲ ሁለት መቶ ሺህ ለመግባት ሀያና ወይ ሰላሳ ሰብስክራይብ ቢቀራት ነው ማለት ነው። ሜቢ መቶ ሰባ ወይም መቶ ሰማንያ ምናምን ናት ማለት ነው። እና ለምንድን ነው ታሪክም ማንሰራው? የእኛ የድምቀቶቹ ተከታዮች የብሩክና የሀይሚ አድናቂዎች አይደለን? ለምን ሀይሚንም ሁለት መቶ ሺህ አስገብተናት፣ ለምን እሷም ዱባይ አክብራ ወደ ኢትዮጵያ ትሄድ? ሀሳብ ነው ማለት ነው። በድጋሚ ታሪክ ይስሩ ማለት ነው። የሀይሚም ዱባይ ላይ በጀልባ ለምን አይከበርላትም? ዳይ ሀይሚን ወደ ሁለት መቶ ሺ እናስገባ መቼስ ብሩክ ያከብርላታል እርግጠኛ ነኝ ማለት ነው ከዛ ሀይሚ ደግሞ የብሩክን ሁለት መቶ ሀምሳ ሺ ማለት ነው ኢትዮጵያ ታከብራለች የሀይሚ ደግሞ ሁለት ሁለት መቶ ሺ ዱባይ ይከራል ሰኔና ሰኔ ገጠመ ማለት አይደለም ወይኔ ሁለት መቶ ሺ ማ የእሷ ገብቶ እዚህ ዱባይ ቢከበር በቃ ምድረ ቅናተኛ ተንጫጫ ተንጫጫ ተንጫጫ አይገልጸውም ማለት ነው። በቃ ለምን ብትሉ በቃ የማይታሰብ የማይታሰብ ተደርጎ የማያቅ ማለት ነው የሚሆነው ማለት ነው። እና እዚህ ጀልባ ላይ ድጋሚ የሀይሚን ለማክበር ለማክበር ማለት ነው ፍላጎት ያላችሁ ሰዎች ሀይሚን፣ ዳይ፣ ሼር እያረጋችሁ ላይክ እያረጋችሁ ለብዙ ሰው እንዲደርስ እያረጋችሁ ወዲው ቶሎ ብለን ሁለት መቶ ሺህ ለምን አናስገባትም? መልካምነት አይከፈልም። ለነዚህ ድምቀቶች፣ ለነዚህ ፍቅር የሆኑ ልጆች ማለት ነው ሱስ ነው የሆኑ ብ ማለት ነው እና ሀይሚን ሁለት መቶ ሺ አስገብተናት ሀይሚ ጀልባ ላይ አስባችታል። ትናንት የተደገመውን ነገር ዛሬ ሀይሚ ደግሞ አክብረው አብሶ በጣም ከሀይሚ የበለጠ ብሩክ በጣም ያከብርላታል። ለምን ብሩክ ያው ከሰው ጋም ስለሚግባባ እንትንም ስለሚል ሰውም ስለሚያውቅ ምናምን የበለጠ በደንብ ሰርፕራይዝ ያደርጋታል ብዬ አስባለሁ። አድናቂዎቿን ሰብስቦ ምናምን ማለት ነው እና እንደዛ ብዬ አስባለሁ። ለምን በጣም ብዙ ወዳጆች አሏት። ያው ለምን እንደሚናገሩት ከሆነ ማለት ነው እና ያው የማዳም ልጆች አደሉ? ታሪክ እየሰሩ ያሉት የማዳም ቅመሞች አደለም? የብሩክ እንኳን ስፖንሰር የሆኑት አደለም ለሀይሚ ለሌላ ራሱ አያንሱም ማለት ነው። የማዳም ቅመሞች ና ሀይሚን ሁለት መቶ ሺህ አስገብተናት የሀይሚም ዱባይ እንዲከበር ብናደርግስ ምን ትላላችሁ ቤተሰብ? ኮሜንት ላይ የፍቅራችሁን ፍቅራችሁን አስገቡልኝ። አዎ ትግባ ትግባ ትግባ በሉና ኮሜንት አድርጉ ማለት ነው። እና የእውነት በጣም ደስ እኔ እንጃ፣ በምን አይነት ሁኔታ እኔ በቃ ተደርጎ የማይታወቅ ነበረ ማለት ነው የሚሆነው ማለት ነው። ለምን አንደኛ አይታችኋል፣ ለመጀመሪያ ጊዜ ነው ለመጀመሪያ ጊዜ ነው። ዩቱበሮች ስላችሁ ኖርማል ከጀማ ጋር ምናምን ሊከበር ምናምን ይችላል፣ ግን እኔ አይቼ አላውቅም። የእውነት ለመናገር ለመጀመሪያ ጊዜ በጀልባ ሁለት መቶ ሺ ሲከበር ያየሁት የብሩክ ማለት ነው። ሲቀጥል ደግሞ የሀይሚ ደግሞ አስባችኋል፣ ሁለት መቶ ሺ ገብታ ዱባይ ላይ በድጋሚ በጀልባ ላይ ስገባ በቃ ታሪክ ነው የሚሰሩት። በቃ ታሪክ በቃ ተደርጎ የማይታወቅ ለመጀመሪያ ጊዜ ሁለት መቶ ሺህ ዩቱበር ዩቱበሮች በ አስ በጣም እንጃ ተበቃ ለታሪክ የሚወራ ነው ማለት ነውእና ብሶም ራሳውን ይመጣል እነ ቡርክን እያየ ይከተላቸዋል ብዬ አስባለሁ። እና ዳይ ሀይሚን ሁለት መቶ ሺህ እናስገባት ባለን በሌለን ለሰዎች ሼሪ እያደረግን ተደራሽነት እንዲኖረው ቪዲዮቿ ሀይሚን ሰብስክራይብ እናርገ ሁለት መቶ ሺህ እናስገባት ሳሄዱ ማለት ነው ዱባይ እያሉ ሀይሚን በድጋሚ ዱባይ ዚ ጀልባ ላይ እሷም ድጋሚ የጾም ኬክ እንድትቆርስ ያድርጉ ማለት ነው። ለምን ወረዲ ድጋ ድጋሚ ዱባይ ይመጣሉ ማለት ከባድ ነው። እንጃ አላቅም። ይመጣሉ ብዬ እግዚአብሔር ቀን መልካም ነው፣ ግን ይመጣሉ ብዬ አላስብም። ለምን እንደሆነ አላቅም፣ ግን በተቻለ አቅም እዚሁ እያሉ አሁን እግር መንገዳቸው ስለመጣው የሀይሚም ሁለት መቶ ሺ አስገብተናት በቃ ብታከብር ብዬ አስባለሁ። ለምን እንደሆነ አላቅም እና እኔ በጣም ደስ ይለኛል። በጣም ነው የምወዳቸው፣ በጣም ነው የማከብራቸው። ለምን ስርዓታቸው በቃ ስርዓታቸው ሁሉ ነገራቸው፣ አብዞ ብሩት ለሀይሚ የሚካፍለው ነገር በቃ ሪስፔክትነቷ፣ ክብሯ፣ ለሱ ያላት ቦታ በቃ ስርዓታቸው ደስ ይለኛል። እና ይህም በጣም ነው የሚዋደዱት፣ በቃ የሆነ ደስ ይላል። በቃ ስርዓታቸው ሁሉ ነገራቸው ማለት ነው ባይዘው ማለት ነው። በቃ ያ ነገራቸው በጣም ደስ ይለኛል። ክብር ከምንም ነገር ይበልጣል። ሀይሚ ማለት ስርዓቷን የጠበቀች ልጅ ናት። በጣም ስርዓት ያላት ልጅ ናት እና በቃ የሆነ እንጃ ብዙ ጊዜ በምን አይነት ስለሳ የሆነች ልባም ሴት አርግቼ ስላት አለሁ ሀይሚ ማለት ነው እና በቃ ሀብሶ ደግሞ እሱ ለእሱ እሱ ደግሞ ለእሷ ባይዘዌ ማንም ሰው እኛ በሰጠኑ ልክ ነው ሰው የሚሰጠም ማለት ነው። ሀይሜ ራሷን ባስከበረችው ልክ ነው ብሩክም እየሰጣት ያለ ማለት ነው። እሱ አዱ በቃ ስራ ተቢስ ዘላል ብትሆን ብሩክም በእነዚህ አይነት መንገድ ነበር የሚያየት የሚያያት ማለት ። ነገር ግን እሷ አራሷን ስላስከበረች ነው የአሁኑ ነገር ሪስፔክቱ ክብሩ ምነቱ ያለው ማለት ነውና እንደዛ አላለሁ። ሲቀጥል ደግሞ ሁለት መቶ ሺህ ደግሞ አስገብተናል። በቃ ለእነሱ ታሪካቸው ቀን ለምን ዩቱብ ለፍቶ ነው የሚገኘው? እንደዚህ አይደለም። ሰው ብዙ ያወራል። አሁን ለምሳሌ እድሜ ለማዳም ቅመሞች ምናምን፣ አዎ እድሜ ለማዳም ቅመሞች። ነገር ግን እንደዛ አይደለም። ዩቱብ በጣም ብዙ ከኋላው በጣም ብዙ ኮተቶች አሉት እና ያን ነገር በተቻላችሁ አቅም እራሱ አሸንፋችሁ የመውጣት ማለት በጣም ከባድ ነገር ነው። የሆነ አይዲያ ይፈልጋል። የምሰሩበት ነገር ይፈልጋል። አዎ ይከፍላል፣ በጣም በብዙ ቢሊዮን ብር ይከፍላል። ግን ያ አይደለም ገባችሁ አይደለም? እና ለምን እኔ አሁን ቁጭ እያሰብኩትና ሀይሚ ለምን ሁለት መቶ ሺ ገብታ ብናከብርላት እዚህ ሆነን ዱባይ ማለት ነው እና በቃ በተቻላችሁ አቅም ይሄን ላለው የሀይሚና የብሩክ አድናቂዎች ደግሞ ለይክ እያረጋችሁ ለጓደኞቻችሁ ለሌ